ገብረ መንፈስ ቅዱስን የመሳሰለውን ይመለከተዋል መለከተዋል። የተጸወ ስም ግን በገቢር ጊዜ ሃን ይጨምራል። የዚሁም ማስረጃ ፈነወ ሙሴ አህሮ፣ ማሮና ገብሮ አርወና አህሮ ይላል ይላል። የሀገር ስም ግብፅን፣ ምስርን፣ ቅብረን፣ ጽርዕን ከመሳሰለ በቀር የቀረው ለገብነት ተገብሮ ይከታል። የዚሁም ማስረጃ አርገ ኢየሩሳሌሙ፣ አደወ ዮርዳኖስ ያለውን አዋጅ ይመለከቷል ይመለከቷል ይመለከቷል። ንግደትኪ ማርያም ቁስቋመ እምሮ ዛለም ይመራ ለኪ ይኩል ነብይ ዘባለ ጊዜ ግን አርገ ኢየሩሳሌም ወአደ ወዮርዳኖስ ያለውን አዋጅ አርገ እግዚ ኢየሩሳሌም ያለውን አዋጅ እንዳም ወአደ ወዮርዳኖስ ያለውን አዋጅ እንዳፈረሰው አስተውል። በተገብሮ ጊዜ ግብጽ፣ ቅምር፣ ምስር፣ ጥር ያለው በገቢር ጊዜ ግብጸ፣ ቅምረ፣ ምስረ፣ ፅር ይላል። የመላእክት ስም፣ የሰው ስም፣ የአገር ስም ዘርፍ ይወራል እንጂ ዘርፍ አይዝም። ይሄውም ክንፈ ሚካኤል፣ ክንፈ ገብርኤል፣ አጥመ ጊዮርጊስ፣ እግረ ተክላ፣ ሰብአ ሰዶም፣ ንጉሠ ባቢሎን ይላል እንጂ ባቢሎነ ሰብ፣ ባቢሎነ ሰብ፣ ሰዶመ ሰብ፣ ተክላ እግር፣ ጊዮርጊስ አጥም፣ ገብርኤለ ክንፍ ሚካኤል ክልፋይንም አምሂል አአኩቶ ወእሴብሖ አምሂል አቢይ እግዚአብሔር ወብዙ አኮቴቱ አትራስ ቃለ መልእክት ቃለ አጋኖ ቃለ መልእክት ቃለ አጋኖ እግዚአ አዝዛ በቃልከ ያለውንና አኳ እምስተሰ አኳ እምስተመና አኳ እምስተ እስራኤል መና ያለውን አዋጅ አስተውል። እንግዲህ አንተ ማለት አይተበቅ አስር ወቀለም አስር ወቀለም አብሽ ባይል ዘር ሰዓ ጊዜ ሰዓት በብዙ ስብዓ ፈጽሞ እጅግ

በግቡ ጣሪቅ የሁሉ ነፂሮ እርቃኖ ለእጣ ነኪ በግቡ እንዲል በግቡ ጣሪቅ ነፂሮ እርቃኖ ለእጣ ነኪ በግቡ እንዲል መራታ ወይም በግቡ እንዲል ቶኡ ኒካኡ አስባተ እድየው ቁራኡ ሽንጥ ያኡ እያፍየኡ የሰው ስም ያኡ የሰው ስም ዘውእቱ እዩ ደርፍኡ ሻኛ ገድኡ ዳኛ ገዥ ዳኛ ገዥ ገዝድኡ ገበሬ ጨዋ ፅራኡ ወገብ ተመረ አወ ተዳረ ተሞሸረ አመርአወ ዳረ ያመርኡ ይድራን ያመርኡ ይድር ዘንድ ዘንጅያመርኡ ይዳር አስተሰንኣወ አስማማ ያስተሰንኡ የአስማማን ስተሰን የአስማማ ዘንድስተሰን ያአስማማ አጣወ አመለከ ያጣኡ የአመልካን ያጣ ያአመልክ ዘንድ ጣ ያአምልክ ብ ኤ ብሂል

ምንደኛ ሰራተኛ ገባይት በብዙ ገዛኢ ሚዜ ገዛይት በብዙ ገዛይት በብዙ ረአየ ጠበቀ አየ ያያን ያይዘን ይይ መነሸስ ይመነሻል ይመነሽዘን ይመንሽ ተቃጠለ

አብይ እግዚአብሔር እብይል አብይ እግዚአብሔር እስለ አምላክ የፊደል ስም መስቀ መሽ መንሽ መሳእይ በብዙ ቁልኤ ብላቴና ወዳጅ ቆላእው ቆላእይ በብዙ ቁልዔት ለሴት ቁልዔት ለሴት ግምኤ ማሰሮ ግምኤያት ግማእው ግማእው በብዙ

የሸንበቆ ታልኳ ኖ የሀገር ስም ወገብ በታ በሎ እንዲል። ኤርሳ የሰው ስም ኤራ ጨረቃ እንቋ እሰይ እንኳን አናኩ ኩኩባ ሃበ ለአናኩ ፍሬ ሆሙ እንዲል። አውል ወይራ አውልአት በብዙ አካ ስበ አምላክ ወአንበሮ ለዝ መሐላ አካ በእየሁደ ለሚካኤል እንዲ እንድል አጋስ አጋሰስ ሰንጋ ፈረስ አጋሰአት በብዙ ከማ የልብው ከማአት በብዙ ኩና ክንድ ኩርናአት በብዙ ከርካ ሎሚ ከርካአት በብዙ ኩ የሰው ስም ወርወር ሸካራ ጉጣጉጥ ዜራ መስፈር ማሪጋ መስፈሪያ በመስፈርተ ዜራ አንሳ በመስፈርተ ዜራ እንዲል ዮሴ የሰው ስም ማርያም ድንግል ማርያም ድንግል ለዮሴ ሰርጎት እርሲቱ እንዲል እንዲል ድር የጦር ልብስ ጥሩር

ፀባይ ባህሪ ፀባይ በብዙ አንሳይስ ወሰብ ዘአርባይቱ ጠባይአት እንዲል። ፀላ ዋሻ ገድየን ፀላ እኒ ሓሰረ ይመስሎ እንዲል። ፀዋል ፀዋሊይት በብዙ ፅር ይሃገርስም ፅርን ችፍየ

ከመጣፍ ግዱፍ እንዲል ኦ ብሂል ኦ ብሂል እግዚኦ ኦ ብሂል ሞኦ ለሞት ወተንሳ ኦ ስመ አምላክ ኦ ሆይ ምን ወዮ ይብላይ ቃለ አክብሮ፣ ቃለ አጋኖ፣ ቃለ አስተቃቅሮ፣ ቃለ አራሂርሆ፣ ቃለ ምዕዳን ይሆናል። አንቀጡ የግቢው ይገባል። አቤት እግዚኦ፣ አቤቱ በቅርብ አጣፋና ቅጽል ይነገራል። አብሂር አአኩቶ ወእሴ ብሆን እግዚአብሔር አብሂር አአኩቶ ወእሴ ብሆን እግዚአብሔር አብሂር አአኩቶ ወእሴ ብሆን እግዚአብሔር